ቅርብ ጊዜ አንድ ስልክ ተደወለልኝ። ደዋዩ በአንድ የታወቀና አፍሪካ ውስጥ በስምንት ሀገራት ላይ በሚሰራ ግብረሰናዊ ድርጅት ውስጥ የሚሰራ ሰው ነው። ድርጅቱ ኢትዮጵያን ጨምሮ ከእነዚህ ስምንት የአፍሪካ ሀገራት ወላጆቻቸው አቀም አልባ የሆኑ ሕጻናትን ወደ ውጭ ሀገር እየወሰደ በጉዲፈቻ እንዲያድጉ ለተለያዩ ቤተሰቦች ይሰጥ ነበር። በዚህም በተለያዩ ሀገሪቱ ክፍል ውስጥ ካሉ ቤተ ክርስቲያናት ጋር አብሮ ይሰራል። እናም ይህ ድርጅት ከቅርብ ጊዜ ወዲህ የሚወስዳቸውን ሕጻናት የተመሳሳይ ፆታ ጋብቻ ላላቸው ቤተሰቦች እየሰጠ ነው ብሎ ነገረኝ። ነገሩ እጅግ አደገኛ እና ሲያስፈሪ የህፃናቱን የወደፊት ህይወት እጅግ አደጋ ላይ የሚጥል ነገር ነው። ዘንድሮ ወንድ ሆኖ የተወለደ ልጃችሁን ወንድ ነው ብላችሁ መጥራት የማትችሉበት፣ ሴቷን ሴት ልጄ ማለት በህግ የምትከለከሉበት አደገኛ የክፉ አሰራር እየመጣ ነው። የተመሳሳይ ፆታ አፍቃሪያን ሲስተማቲክ በሆነ መንገድ ትውልዱን በክፋታቸው እየመረዙት ይገኛሉ። እነዚህ ሰዎች ቤተክርስቲያንንና ማህበራዊ ድረገጽን በልዩ ሁኔታም እየተጠቀሙ ይገኛሉ። ራሳችሁንና ልጆቻችሁንም ከዚህ አደገኛ ወጥመድ ታስመልጡ ዘንድ በቅርቡ የተፈጠሩ አደገኛ ክስተቶችን ጨምረን ልዩ ዘገባ እናንተ ይዘን የምትሰናል ተከታተሉን። እዚህ አጋጣሚ በገጠመን ከባድ ሐዘን ምክንያት ለወራት ከሚዲያ ርቀን ስለነበር ሚዲያችን በመጠኑ ማነቃቃት ስለሚያስፈልገው ሰብስክራይብና ላይክ ሼር በማድረግ ከጎናችን እንድትቆሙ በአክብሮት እንጠይቃለን። የፊንጢጣ ወሲብ ወይም አናልሴክስ የምንለው ቁሳቁስ መጨመር በፊንጢጣ ጠርሙስ እንስሳ ሳይቀር ይጨምራል። እዚህ የሆስፒታል የአቮካዶ ፍሬ ጨምሮ የመጣ ወጣት ታውቃላችሁ። አንዱ የሌላውን ፊንጢጣ ይልሳል። ይህ ሁሉ ልምምድ ፊንጢጣ ውስጥ እጅ መጨመር ፊስቲንግ የሚሉት ልምምድ ክንድን መጨመር አንድ አይደለም፣ ሁለት ሶስት በአንድ ትንሽ የቀዳዳው በፊንጢጣ የሚደረግ ሴክስ አሁን 91 ፐርሰንት ግብረሰዶማን የሚለማመዱት ልምምድ ነው። በቃ የዘር ፈሳሽ አብረው ይጠጣ፣ ፊንጢጣ መላላስ የሚባል ልምምድ አላቸው። ሪሚንግ አናሊንጉስ የሚባል የሰማናቸው አሰቃቂ የሆኑ ክስተቶች የግብረሰዶማዊነት መገለጫ ዋነኛ ምልክት የሆነው የፊንጢጣ ወሲብ ወይም አናል ሴክስ የምንለው የተጋ ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ተገቡ ቆይተዋል። እግዚአብሔር የወንድ ብልትን የሴትን ብልትን ሲሰራ በዓላማ ነው። በምዕራቡ ዓለም እንደሆነው ጌይ ቸርች የሚለው ኢትዮጵያም ውስጥ የማይመጣበት ምንም ምክንያት የለም። የግብረ ክርስቲያኖች ህብረት ማ ዘንድሮ መቼም የዘመን ፍጻሜ የዘመን እንጥፍጣፊ ላይ መሆናችንን ለማወቅ ነጋሪ የሚያሻው ሰባኪ የሚያስፈልገው ጉዳይ አይደለም። በየቀኑ የምናየው በየሰዓቱ የምንሰማው በየቅጽበቱ የምንመለከተው ነገር ሁሉ ዘመኑ ለመጠናቀቁ መጨረሻው ለመቃረቡ ጌታ ሊመጣ በደጅ መሆኑን ይነግረናል እያሳየናል። በየቤታችን ያለው የቴሌቪዥን ስክሪን ጦርንና የጦር ወሬን እንደ ጉድ ያሳየናል። ሰቆቃውን ቤታችን ቁጭ ብለን ያስኮመኩመናል። አለማችን እጅግ ከባድ የሚባል ስጋትና ውጥረት ውስጥ ያለችበት ወቅት ቢኖር አሁን ነው። ሽብር ጦርና

እጅግ ብዙ አይነት ተፈጥሯዊና ሰው ሰራሽ አደጋዎች እንቅልፍ ነስተዋት በጭንቀት ብዛት ውላ ታድራለች። የኃያላኑ ሀገራት በቴክኖሎጂ የተራቀቀ የሴኪሪቲ ሲስተም ዜጎቻቸውን ከሞት ይታደግላቸው ዘንድ አልተቻለም። ሳይንስና ቴክኖሎጂ ጣራቢነካ ቢነካ እንኳን ዓለምን ሰላም ያደርጋት አልቻለም። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ችግር የማንሰማበት ሀገር የለም። የዓለማችን ትልልቅ ሚዲያዎች በየሰበራቸው ጦርንና የጦር ወሬን ያወሩናል። ይህንን ሁሉ እያየን ዓለም መጨረሻዋ እንደተቀረበ በቀላሉ መረዳት እንችላለን። ቅዱስ ቃሉ በማቴዎስ 24 ከ6 8 ላይ ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና፣ ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ረሃብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የመጣር መጀመሪያዎች ናቸው ብሎ እንደሚነግረን የሆኑ ያሉ ነገሮች ዛሬ 2000 አመት እንደተጻፈው ሁሉም ነገር እየሆነ ነው። ዛሬ በእርግጥ ስለ ጦርነት ወይም ስለ ሌላ አጀንዳ ላንመሳ ሳይሆን ስለ ተመሳሳይ ጾታ ጉዳይ ለናገር ወደ እናንተ መጥቻለሁ። ከቅርብ ጊዜ ወዲህ ሶሻል ሚዲያ ከተስፋፋ በተለይም ቲክቶክ የተሰኘ ማህበራዊ ትስስር መድረክ ከመጣ በኋላ ለአይን የሚዘገንኑ ለጆሮ የሚከብዱ ነገሮችን ያየን እየሰማ እንገኛለን። በጥብቅ የሃይማኖትና የባህል ህግጋት የምትታወቀ ሀገራችን ተወላጆች የሆኑ የእኛን ቋንቋ የሚያወሩ የእኛን ወገኖች የሆኑ ታዳጊ ወጣትና ጎልማሳ ሰዎች በዚህ ቲክቶክ በተሰኘ ማህበራዊ መድረክ እየመጡ የሰዶምን ግብር በአደባባይ ሲሰብኩ፣ ግብረ ሰዶማዊነትን በአደባባይ ሲያስፋፉ ማየት የየዕለት ክስተት ሆኗል። እጅግ አሳዛኙ ነገር ደግሞ በብዛት በዚህ ምግባሮት የተዘፈቁ ሰዎች የፕሮቴስታንት ቤተ ክርስቲያን አማኝና አገልጋይ የነበሩ መሆናቸው ነው። እና ቤተ ክርስቲያን ውስጥ ግብረ ሰዶማን አሉ ማለት ማለት ኖርማል ነው ብለው ላይፍ ስታይሉን ተቀብለውት እንደ አንድ አማኝ ሆነው በመካከላችን መቀመጥ ከቻሉ ለእኔ በጣም ትልቅ አስደንጋጭ ነገር ነው። እና ይሄ አሁን የሆነ አይደለም። ከዓመታት በፊት ጀምሮ ያለ ችግር ነው። አሁን ላይ አይናችንና ጆሮችን ማህበራዊ ሚዲያ በገባን ቁጥር ስለ አንድ ነገር መስማት እየተለመደ ጉዳይ ሆኗል። ተመሳሳይ ፆታ የፍቅር ግንኙነት ወይም ሰዶማዊነት ከኛ በእጅጉ የራቀ ፈጽሞ የማይጠጋን የሚመስለን ጉዳይ ዛሬ በራችን፣ እደጃፋችን፣ ምናልባትም ቤታችን ውስጥ ያለ እናም በየቀኑ በስልታዊ መንገድ ጆሯችን እንዲለምደው፣ አእምሯችን እንዲመዘግበው እየተደረገ ያለ እጅግ አደገኛ ጉዳይ ነው። ዛሬ ላይ እንደቀልድ የመሰረተ ክርስቶስ ቤተ ክርስቲያን ከእነሱ ጋር እየሰራች ነው። የመካነ ኢየሱስ ቤተ ክርስቲያን መሪዎች ሰዶማውያንን እንዲያገለግሉ ጋበዟቸው፣ አብሯቸውም ተቀመጡ። ፓስተር ከሌ ሰዶማዊ ነው የሚሉ ነገሮችን መስማት እየለመድ ነው ያለ የየዕለት ዜና ሆኗል። በሀገራችን ሰዶማዊነት እንዳሁኑ ሳይስፋፋ በፊት የነገሩን አሳሳቢነት በመረዳት አስቀድመው ድምፃቸውን ሲያሰሙ ሲጮሆ የሚታወቁት አገልጋይ ዶክተር ስዩም አንቶኒዮስ ክብረ ሰዶማውያን ራሳቸውን በህብረተሰቡ መሃል ለማሰራጨት እና ቀባይነት ለማግኘት እጅግ ስርዓት ያላቸው ጨዋዎች፣ መንፈሳውያን፣ ሰው አክባሪዎች ምንም የማያውቁ መስለው ተለሳልሰው ነው መርዛቸውን የሚረጩት ይላሉ። ዶክተሩ ነገሩ በቤተ ክርስቲያን ምን ያህል ስረ እንደሰደደም እንዲህ ይናገራሉ ስትራቴጂያቸው ስለሆነ፣ መታለል የለብንም። ለህብረተሰቡ ራሳቸውን ሲያቀርቡ በጣም በሚገርም ሁኔታ በጣም ፍሬንድሊ፣ በጣም ለሰው አሳቢ ሆነው በቃ ጥሩ የህብረተሰብ አካል ጥሩ ዜጋ ሆነው ነው የሚቀርቡት። በእርግጥ ሁሉም እንደዛ አይደሉም፣ ግን አብዛኛው ይህንን አይነት መልክ ለመፍጠር ፖርትሬ ለማድረግ ይሞክራሉ እና ይሄ የተጻፈ ስትራቴጂያቸው ወይም ደግሞ ስልታቸው ነው ግብረ ሰዶምን ማስፋፊያ። እና በዚህ መታለል የለብንም። እና እውነት ነው ግብረ ሰዶማንን እንድንጠላቸው ተገቢ አይደለም። ግን ላይፍ ስታይል ወይም ደግሞ ከጀርባ ያለውን የህይወት ዘይቤያቸውን ደግሞ በማወቅ ህይወቱን ልንጸየፈው ያስፈልጋል። አንድ መጽሐፋቸው ላይ እንደዚህ ብለው በግልጽ ጽፈዋል። እና በድብቅ የምንሰራው ነገር በፍጹም በአደባባይ መገለጥ የለበትም ያናደረግን ማለት ተቃዋሚዎቻችን እኛን የሚቀጠቅጡበትን ዱላ በእጃቸው የማቀበል ያህል ሞኝነት ነው ይላሉ። እና በአደባባይ ራሳችንን በጣም ጥሩ ሰው፣ ጥሩ ባህሪ እንዳለው ሰው አድርገን ነው ማቅረብ ያለብን በጓዳ የምንሰራው ሁሌ ድብቅ ሆኖ መኖር አለበት ይላሉ። ግን የቤተ ክርስቲያን ተልዕኮ ደግሞ ያው የጨለማውን ስራ መግለጥ ነው። ይህን ባለማድረጋችን ብዙ ብዙ መሬት አተናል፣ ብዙ ግራውንድ ሉዝ አድርገናል። ግን አሁን ከዚህ በኋላ እግዚአብሔር መንቃትን እንዲያደርግልን እመኛለሁ። ዶክተሩ ያሉት ነገር መቶ በመቶ ትክክለኛና በእጅጉም የተረጋገጠ እውነት ነው። የሰዶማዊነት እንቅስቃሴ በምድራችን እጅግ ሰፍቶ የባይብል ስተዲ ግሩፕ በአዲስ አበባ፣ በሐዋሳና በተለያዩ ከተሞች ሁሉ መስርተው ራሳቸውን እያበዙ ይገኛሉ። አሁን ላይ ወንድ ሆነው ከወንድ ጋር ግንኙነት ያላቸው ሰባኪያን፣ ዘማሪያን መኖራቸው የተረጋገጠ ጉዳይ ነው። ሰዎቹ በአንድነት በትጋትና በህብረት ተናበው ተደጋግፈው ድምፃቸውን አጥፍተው እንደ እምቦጭ እየወረሩን እንዳንበጣ ልጆቻችንን እየበሉ ይገኛሉ። እነኚህ አገነንታዊና ጸያፍ ስራ በምድራችን እያስፋፉ ያሉ አገልጋዮች ሀገሮች ውስጥ አገልጋዮች ውስጥ ለውስጥ ከፍተኛ በጀት የሚመደብላቸው ትልቅ የገንዘብ አቅም እየፈጠሩ የመጡ በመሆናቸው ታግሎ ለመጣል ፊት ለፊት ለመቃወም እንኳን አዳጋች እየሆነ መጥቷል። በምድራችን ይህ እጅግ አደገኛ እንቅስቃሴ በተለያዩ ንጂዎች፣ በግለሰቦች፣ በሴቶች ጥቃት ስም በተመሰረቱ አንዳንድ ተቋማት አማካኝነት እንዲስፋፋ እየተደረገም ይገኛል። የዚህ እንቅስቃሴ አደገኝነት በአንድ ምሳሌ ላስረዳ። በአንድ ወቅት በሀገራችን ስሙን የማልጠቅሰው ንጆ በጀት ያደረገው ፊልም ተሰራ። የፊልሙ ታሪክ የሚያጠነጥነው በአንድ የሀገራችን በጣም ገጠራማ ስፍራ የሚኖሩ ልጅ ህይወት ዙሪያ ነው። በፊልሙ የተወከለው ታዳጊ በጾታ ወንድ ቢሆንም ፍጹም ሴታዊ ባህሪን ወይም ፌሚኒን ኢነርጂ ያለው ልጅ ነው። ነገሩን ሳሳጥረው፣ እዛ ፊልም ላይ የተወከለው ገጸ ባህሪ ሰው ሲወለድ ጀምሮ የወንድ ልጅ የመራቢያ አካል ቢኖረውም ግን ሴት ሊሆን ይችላል፣ ይህ ተፈጥሮ ነው የሚለውን መልእክት ለማስተላለፍ ነው። ፊልሙ በሀይስኩሎችና በካምፓሶች ሲታይ ቆይቶ በአንዳንድ ሰዎች ጩኸት እንዳይታይ ተደረገ። እንግዲህ በምድራችን ካለን ጠንካራ ባህልና ማህበራዊ መስተጋብር የተነሳ አንድ ሰው የተመሳሳይ ጾታ አራማጅ ነኝ ብሎ ወይም ብላ ብትመጣ የሚያስከትለውን ከፍተኛ አደጋ ታውቃለች ወይም ያውቃልና። ስለዚህ የሚፈልጉትን ሀሳብ ለማስረጽ በፊልሞች የሴት ልጅ ጥቃት፣ የህፃናት ጥቃት የሚሉ የብዙ ሰውን በተለይ የሴቶችን ትኩረት በቀላሉ የሚያገኝ ካርዶችን እየመዘዙ ነገሩን በማስፋፋት ላይ ይገኛሉ። ይህ አደገኛ ነገር ከቀን ወደ ቀን፣ ከጊዜ ወደ ጊዜ ስር እየሰደደ በመምጣቱ ያሳሰባቸው አንዳንድ ቤተክርስቲያናትና ህብረቶች ድርጊቱን እንደሚቃወሙ እየገለጹ መግለጫም እያወጡ ቢሆንም ውስጥ ለውስጥ እየበላን ያለንን ካንሰር በመግለጫ ገጋታ ልናስቆመው ግን የምንችለው አይመስለኝም። ህመምን ቢደብቁት ሬሳ ይወጣል እንደሚባል ያለው ውስጣችን ያለው ህመም ደብቀን ነገራችን ሳይወጣ ካሁኑ በአንድ ድምጽ በቃል ልንለው ይገባል። ከላይ እንዳየነው ነገሩ ከምንገምተው ከምናስበው ቁጥጥር ውጭ በሆነ ሁኔታ ምድራችን፣ ሰፈራችን፣ ደጃፋችን ወደ በራችን የኛ ወደ ሆነው ነገር ሁሉ ተኝተን በነቃን ቁጥር አንድ እርምጃ እየቀረበ ይገኛል። በክፉ የተያዘው ዓለም ክፋቱን ቲክቶክ በተሰኘውና በሌሎች ማህበራዊ ትስስር ገጾች እያመጣ እየደፋብን ይገኛል። ወገኖች ሆይ ዓለም በክፉ ተይዟል። መጽሐፍ ቅዱስ ከምታዩትና ከምትሰቡ ተጠበቁ እንደሚል ከምንሰማ ለመጠበቅ ልጆቻችን እንዳይጨቀጭቁን አርፈው ቁጭ እንዲሉ በሚል ስልካችንን እንደ መገልገያ ቆጥረን አንስት ምክንያቱም ሲስተማቲክ በሆነ መንገድ ለጋ አእምሯቸው ላይ አደገኛ ነገር እንደ ቀልድ እየተቀረጸባቸው ይገኛል። ልጆቻችን ጾታቸውን በራሳቸው እንዲመርጡ የሚያደርግ ክፋት ኢንተርኔቱን፣ ትምህርት ቤቱን እየሞላው ይገኛል። ከዚህ አደገኛ ወጥመድ የማምለጫው መንገድ በጸሎት ከጌታ እግር ስር መሆን እንዲሁም ወጥቶ በትክክል መቃወም ነውና እንጸልይ፣ ሀሳቡን ደጋግመን እንቃወም። ሰላም።